ሰላም እንዴት አላችሁ? ዛሬ የአሜሪካው ፕሬዚዳንት ዶናልድ ትራምፕ በጣም ከባድ የተባለ መልእክት ትናንት ምሽቱን አስተላልፈዋል። ቬኔዝዌላ አየር መንገዷ ወይም ደግሞ አካባቢው አየር ክልሏ፣ ሁሉም ነገሯ በምድርም በሰማይም እንድትዘጋ መታሰብ አለበት። በእርግጥ በግልጽ ተዘጋች የሚል ሀሳብ የላቸውም ግን እንድትዘጋ ወይም ደግሞ በዛ ልክ ኮንሲደር መደረግ አለባት ብሎ አስቀምጠዋል። ይሄኛው እጅግ አስቸጋሪ ነው። ይህን ተከትሎ ደግሞ ፕሬዚዳንት ዶናልድ ትራምፕ ምን አስበው ይህን አደረጉ የሚለውም እጅግ አስቸጋሪ ነው። ምክንያቱም እሳቸው ከዚህ ከመንግስት ጋር በተገናኘው የተለያዩ ሀሳቦችና ጥያቄዎችን ያነሱ ነበረ ይህን ማድረግ ትክክል አይደለም ይህን ማድረግ የአሜሪካን ዜጎች ወጣቶች ዋጋ ያስከፍላል የሚል ምክንያት ነበራቸው ግን ከቬንዙዌላ በኩል እንደዚህ አይነት ሀሳብ ተሰምቶ አያውቅም እኛ እንደዚህ አናደርገም በዚህ ጉዳይ ላይ ተባባሪዎች አይደለንም የሚል መንግስት መግለጫ ይሰጣል በተደጋጋሚ አሁን ግን አየር ክልሉ ወይም ደግሞ ኤርስፔሱ እንዲዘጋ ኮንሲደር መደረግ አለበት ነው ያሉት። አየር ክልሉ እንዲዘጋ ትዕዛዝ የመስጠት አይነት ወይም ደግሞ አየር ክልሉ ተዘግቶ እንቅስቃሴ እንዳያደርግ የማድረግ አዝማሚያ ያለው ነው። ኮንሲደር መደረግ አለበት፣ ታሳቢ መደረግ አለበት ነው ያሉት እንጂ ሙሉ በሙሉ ተዘጋ የሚል አይደለም። ያም ሆኖ ግን በአንድ ሉዓላዊ ሀገር ላይ እንደዚህ አይነት አደገኛ የሆነ መግለጫነት ትዕዛዝ ማውጣት የዛን ሀገር መንግስት ሉዓላዊነትን ብቻ ሳይሆን የዛን ሀገር መንግስት ሕልውና እንደ መጋፋት ወይም ደግሞ ከስልጣን እንደ ማንሳት የሚቆጠር ነው። ምንም ጥያቄ የለውም። እዚህ ነው ዓለም ላይ ጉልበት ከሌለ አንድ ሀይል ወይም አንድ ሀገር ወይም አንድ መንግስት መቋቋም አይችልም። ትልልቆቹን ሀይሎች የሚባለው ከዚህ አንጻር ነው። አሁን ይሄ ጉዳይ ሌሎች ሀገራት ላይ ይሆናል ወይ ይሄ ጉዳይ የሩሲያ መንግስት ላይ ይሆናል ወይ ከተባለ አይሆንም ነው አይደል ለምላሹ። ግን አብዛኛው የዓለማችን ሀገር ትንሽ ደከም ያለ የፖለቲካ አቋም ደከም ያለ ወታደራዊ ሀይል ያለው በመሆኑ አሜሪካ ጋር የሚገዳደር ባለመኖሩ እንደዚህ አይነት ጠንከር ያሉ መግለጫዎችን ፕሬዚዳንት ዶናልድ ትራምፕ ለማውጣትም እንግዲህ እድሉን አግኝተዋል። ባወጡበት አጋጣሚም ደግሞ ማንም ይሁን በዓለም አቀፍ ሕግ ይሁንም አይሆነም እሳቸው በሚያስቡት ልክ ጫና መፍጠር የሚችሉበትን አጋጣሚ የፈጠረ ንግግር አድርገዋል። ይህን ተከትሎ ደግሞ የቬኔዝዌላ የውጭ ጉዳይ ሚኒስትር የኒኮላስ ማዱሮ መንግስትን ለማንሳት የሚደረግ ጥረት ነው የሚል ሀሳብ ሰጥቷል። ሬትሮኩ ከዋሽንግተኑ ቀጥሎብናል ከዋይት ሀውስ ዋሽንግተን ቀጥሏል ና በቀላሉ የምናየው አይደለም ም በሚል ደግሞ ለማጣጣል ሞክረዋል ወይም ደግሞ ዲናውንስ አድርገውታል። ግን የአሜሪካው ፕሬዚዳንት ዶናልድ ትራምፕ እሳቸው ኤር ስፔሱ እንግዲህ በቬኔዙዌላ ላይ ያለ በቬኔዙዌላ ዙሪያ ያ ማለት የቬኔዙዌላ አየር ክልል በዙሪያ ያሉ የአየር ክልሎችም መዘጋት እንዳለባቸው ወይም ደግሞ በዛ ልክ ኮንሲደር መደረግ እንዳለባቸው ነው ያስቀመጡት። ይሄኛው ትንሽ በዓለም ፖለቲካ ላይ ውጥረት ያለውን ብቻ ሳይሆን አስቸጋሪ ጊዜን ታሳቢ ሊያደርግ የሚችል እንደሆነ ሳይታለም የተፈታ ነው። ግን ደግሞ በሁለቱ ሀገራት መካከል ያለው ውጥረት መልኩን እየቀየረ በዚህ ልክ ወደ ወታደራዊ መሰጋጋትና መጠቃቃት በሚመስል ደረጃ ሊደርሱ እንደሚችሉ የሚጠቁም ነው። ግን እንደዚህ አይነት መግለጫዎች የፕሬዚዳንት ዶናልድ ትራምፕ መግለጫዎች ያልተለመዱ ናቸው። ያንድን ሀገር የአየር ክልል ሊዘጋ፣ በአካባቢ ያሉ ጎረቤቶች ሳይቀሩ በዚህ ውስጥ ጫና እንዲገቡ የማድረግ አካሄድ ስለሆነ ትንሽ የአሜሪካ ፖለቲካ ላይ ጥያቄ ሊያስነሳ ይችላል። ግን አሜሪካ ደግሞ እንደምታቁት በአንድ ሀገር ፖለቲካ ውስጥ አልቃ ገብታ ያን መንግስት ማንሳት ከፈለገች ማድረግ የሚችል አቅም አላት። ምንም ይሄ የማይካደው በዓለም በብዙ አገራት ላይ ከአሜሪካ ጋር ተባብሮ የማይሰሩ ወይም ደግሞ ምዕራቡን ዓለም ጠል የፖለቲካ አቋም የሚያራምዱ ሰዎች ከአንዳንዶቹ በስተቀር ብዙም የሕልውናቸው ጉዳይ የተረጋገጠ አይሆንም። ኩባን ስትመለከቱ እንደዚሁ፣ ቬንዙዌላን ስትመለከቱ እንደዚሁ። ደግሞ በኢራን ውስጥ ያሉ ሕዝቡን በረሀብ ጭቆናና በስጋት ውስጥ እንዲኖር ነው እንጂ የሚደረገው። መንግስትም ሊቀጥል ይችላል መንግስታቸው ሊቀጥል ይችላል። ለምሳሌ ኢራን ውስጥ ያለው ና አያቶላ አሊ ሀመኒ እንግዲህ አሰራራቸው፣ አገዛዝም ልንለው እንችላለን ከ1979 ከፈረንጆቹ አቆጣጠር ጀምሮ ያለ ነው የአያቶላዎቹ አገዛዝ ና ግን ኢራን በጣም ስልጡን ሀገር ነች። ኢራን ብዙ የምታወቅ የምትረዳ ሀገር ናት። ያም ሆኖ ግን አሁን ያሉበት ዜጎቿ ብዙ ችግር ውስጥ እንዳሉ ነው የሚታወቀው የሚነገረው። ይሄኛው ግልጽ የተቀመጠ ነገር ነው። የዌስተርን ሚዲያ ናሬሽን ሳይሆን ይሄ በግልጽ ከውስጥ የሚወጡ ከናያቶላ አቋም የተለየ ሀሳብ ያላቸው ፖለቲከኞችና ጋዜጦች ይዞት የሚወጡ ጉዳይ ስለሆነ ነው። ይታወቃል። ዓለም ሞኖፖላይዝድ ሆነለች። ሞኖፖላይዝድ የሆነችበት አጋጣሚ ደግሞ ዌስተርኑ የሚመራው ዓለም ስለሆነ ሰ ዌስተርኑ ጋር መስራት ካልተቻለ እንደዚህ አይነት ችግሮች ሊፈጠር ይችላል። ስለዚህ ቬንዙዌላ እነ ኒኮላስ ማድሮ ከዚህ በፊት እንደምታስታውሱት ከ2018 ጀምሮ እነ ፕሬዚዳንት ዶናልድ ትራምፕ ወደ ስልጣን ከመጡ ጊዜ አንስቶ ከ2016፣ 17 ጀምሮ የነበረውን ውጥረት ከነ ኒኮላስ ማድሮ ጋር የምታስታውሱት ነው። ምክንያቱም ፖለቲክ ላይ ያላቸው ነገር ልክ ስላልነበርና የሀገሪቱ ምርጫ ጭበርብረዋል በሚል ጥያቄ ሲነሳባቸው ስለነበር ነው ያኔ ቂም የያዙት። ፕሬዚዳንት ዶናልድ ትራምፕ ዳግም ወደ ዋይት ሀውስ ሲመለሱ እንግዲህ ያደረጉት ነገር ቬንዙዌላ ላይ የተለያዩ ጫናዎች መፍጠር ነው። ቬንዙዌላ በእርግጥ አልተከበበችም ማለት ከባድ ነው። አሁን አየር ክልሏ እንዲዘጋ ወይም በዛ ልክ መታሰብ እንዳለበት አካባቢው ጸጥ ረጭ ማለት እንዳለበት መገለጹ በግልጽ እንግዲህ ችግሮች እንደተፈጠሩ ያሳያል ማለት ነው ከዚህ እንዲሁም የኒኮላስ ማድሮ መንግስት በዚህ በአደንዛጭ ሽብር ውስጥ ገብቶ ስራ እየሰራ ነው፣ እና የተለያዩ ሰዎችን እየፈተነ ነው፣ ወይም ደግሞ የአሜሪካን ዜጎች ጉዳት እያደረሰ ነው፣ አሜሪካ ውስጥ በመግባት የፖለቲካ አለመረጋጋት ጭምር እየፈጠሩ ያሉ ሰው ናቸው በሚል ቅሬታ አለባቸው ፕሬዚዳንት ዶናልድ ትራምፕ። ከዚህ ቅሬታ አንጻር ደግሞ እንደዚህ አይነት ጫና መፍጠር የሚችል ወይም ደግሞ ፖለቲካ ላይ ኤንጌጅመንት ያለው ጉዳይ በመግለጫ መልክ አውጥተዋል። ይሄኛው ትንሽ አስቸጋሪ ነው እንግዲህ ትራምፕ በትሩዝ ሶሻል ሚዲያቸው በራሳቸው ላይ እየጻፉት ነው እና

ኢንቴሪቲ ነው ያሉት እና ይሄ ምንድን ነው? ፕሬዚዳንት ዶናልድ ትራምፕ እንግዲህ ለሁሉም አየር መንገዶች ለሁሉም የአየር መንገዶች ኤርላይንስ፣ ለሁሉም አብራሪዎች ፓይለቶች፣ ለሁሉም ከዚህ የድራግ ዲለርስ የሚባሉት ወይም ደግሞ የአደንዛዥ አዘዋዋሪዎች፣ ለሁሉም ሰዎችን የሚያዘዋውሩ ሂዩማን ትራፊከርስ እንግዲህ ማሰብ አለባችሁ፣ እባካችሁ አስቡ፣ የቬንዙዌላ ኤርስፔስ እና በዙሪያዋ ያለው አካባቢ ተዘግቷል፣ ሁሉም ነው በሚል ነው እንግዲህ ቱቢ ክሎዝድ ብለው ነው ያሰቡትና ሁሉም እንደተዘጋ ግምት ውስጥ እንድታስገቡ የሚል ሀሳብ ሰጥቷል። ይሄ ማለት ሊትራሊ ያው እንደ ማወጅ ነው እንደ ጦርነት ነው ማወጅ ነው። ኦፍኮርስ በዛ አካባቢ ውስጥ ተንቀሳቀሱ ጥንቃቄ ያድርጉ፣ ነገ ከነገ ወዲያ በማይታወቅ ሁኔታ በምድርም ጭምር ጥቃት እንሰነዝራለን የሚል አተረጓጉም አለው። ግን ፕሬዚዳንት ዶናልድ ትራምፕም ቀደም ብለው ቬንዙዌላ ላይ ምድር ላይ ጥቃት የምድር ጥቃት ወይም የላንድ የብስ ላይ ጥቃት ሊሰነዝሩ እንደሚችሉ በቅርቡ እናስቆመዋለን የዚህ ከዕጽ ጋር ያለው ግንኙነቱ ያላቸውን ግንኙነቶች ማቋረጥ እንችላለን የሚል ሀሳብ ሰጥተዋል። ከዚህ በፊት እንደምታስታውሱት በባህር ላይ የሚደረገውን እንቅስቃሴ በካሪቢያን አካባቢ እንደዚሁም ደግሞ በምስራቃዊ ፓስፊክ ውቅያኖስ አካባቢ ነበረ እንደዚህ አይነት ጫና ሲፈጥሩ የነበረው በባህር ላይ ነው አብዛኛው። ዩ ኤስ ኤስ ጄራልድ አር ፎርድ የተባለችው አደገኛ የጦር መርከብ በጣም ዘ ላርጀስት የምትባለው በዓለም ላይ ወደዛ መጠጋቷም ይታወሳል ከሜዲትራኒያን ባህር ተነስቶ ውሳኔ ሄደችውና ይሄ የሚያሳየው ነገር አስቸጋሪ ነው። የፕሬዚዳንት ኒኮላስ ማዱሮ መንግስት እና ራሳቸውን ከስልጣን ማንሳት አካሄድ እንደሆነ እንግዲህ ውጥረቱ በግልጽ የሚያሳይ ነው። የትራምፕ አድሚኒስትሬሽን በዚህ አይነት አጋጣሚ ቬንዙዌላን በተለያዩ ሁኔታው ጫና ውስጥ እያስገባ ነው የሚል መግለጫም ሰጥቷል። ግን ዩኤስ በጣም በርካታ የወታደሮቿን እዚ አካባቢ እንዲንቀሳቀሱ ማድረጓ ሊያሳየው ይችላል። የሚያሳየው አንዳች ነገር አለ። የማይቀር ጉዳይ እንዳለ ነው። በካሪቢያን እንደዚሁም ደግሞ በዛ አካባቢ ባሉ ቦታዎች የተለያዩ የጦር ተዋጊ ጀቶችን ከማሰማራት እንደዚሁም ደግሞ አደገኛ የተባሉትን ቀደም ሲል እንደነገርኳችሁ ያሉትን ባህር ሰርጓጅ መርከቦች ወይም ደግሞ የአውሮፕላን ተሸካሚ ናቸው። ኦፍኮርስ እነሱን ማሰማራታቸው ይታወሳል። ትራምፕ እንግዲህ ይሄኛውን ጉዳይ በአይላንድ በምድር ላይ በቅርቡ ጥቃት እንደምንሰነዝር ጠብቁ፣ እናስቆመዋለን ይሄ ከደንዛዥ ጋር ዝውውር ጋር ግንኙነት ያላቸውን ሰዎች እናስቆማቸዋለን፣ በምድርም ሁሉ ጥቃት እንሰነዝራለን የሚል ሀሳብ ሰጥተው ነበረ። ከዚህ አንጻር ምንድነው የሰጡት? የተለየ አንደምታና ትርጉም ያለው ነው። በብዙዎች ዘንድ ብዙ አይነት አተረጓጎም ሊኖረው ይችላል። ግን ፕሬዚዳንት ዶናልድ ትራምፕ አሁን የሰጡት አስተያየት የቬንዙዌላን መንግስት ሊያስጨንቀው አይችልምና እንግዲህ ብዙ ነገሮች ጥቃት ሊሰነዘርባቸው እንደሚችል በግልጽ የተቀመጠ ነው። ዋሽንግተን አምሳ ሚሊዮን ሪዋርድ አምሳ ሚሊዮን ዶላር ሪዋርድ ለኒኮላስ ማድሮ በቁጥጥር ስር እንዲውል መረጃ ለሰጡ ወይም ደግሞ እሳቸው ባሉበት እንግዲህ እንዲያዙ ወይም ደግሞ ሆነ አጋጣሚ የእሳቸውን ጉዳይ ተከታትሎ ለአሜሪካ ለተናገረ ሰው 50 ሚሊዮን የአሜሪካ ዶላር መድበዋል። በጣም ትልቅ ብር ነውና፣ ይህ ምንድን ነው? ኢንክሬጅንግ መፈንቅለ መንግስትን ማበረታታት ነው። ምክንያቱም ወታደር ያለበት ሀገር ነው። ስለዚህ 50 ሚሊዮን የሚያገኝ ወታደር ባለበት ሀገርና አለም በዚህ አጋጣሚ ጫና መፍጠር ይቻላል ና፣ ወይም ደግሞ እንግዲህ ወዲያውኑ መፈንቅለ መንግስት እንዲደረግባቸው ከመፈለግ አንጻር ይመስለኛል ና። ቬንዙዌላ እንግዲህ ካርተል ዲ ሎሳልስ የሚባል አንድ እንትን አላት። በ1990ዎቹ የጀመረችው ነው። ይሄ በጣም ሃይ ራንኪንግ የሆነ የሚሊትሪ ኦፊሰር ያለው ነው። ግራውንድ ሪች ፍሮም ድራግ ረኒንግ አብሮ ከዚህ ወይም ደግሞ ይህን ነገር እናንተ አንደርስታንድ እንድታደርጉት ላንብብላችሁ ከዛ።

አደንዛጭ ዝውውር ጋር በተገናኘ ሀብታም የሆኑ ሰዎችን ለመግለጽ የምትጠቀምበት ቃል ነው እና በዚህ ድክ የሚንቀሳቀሱ በመሆናቸው አሜሪካ ላይ ጫና ሊያሳድሩ ይችላሉ ተብሎ ነው የሚታሰበው እና የአሜሪካ ፖሊሲ በጣም እጅግ አስቸጋሪ ከሆነባቸው ሀገራት መካከል ለቬንዙዌላ ነው። ምክንያቱም የቬንዙዌላ መንግስት ከስልጣን እንዲነሳ ይፈልጋል። ምክንያቱም የኮሚኒስት ባህሪም ያለው በመሆኑ ወይም ደግሞ በሌላ መንገድ የሚታይበትን አቅጣጫ መቀየር ያልቻለ በመሆኑ እነዚህ እነዚህን ጉዳዮች ለመፍትሄ መስራት ካልተቻለ የኒኮላስ ማድሮ መንግስት በቅርቡ ያልቅለታል የሚል አረዳድ ነው ያለው ይሄኛው የትራምፕ ዲክሌሬሽን በቀላሉ የሚታይ አይደለም። ምክንያቱም ትራምፕ ይህን አንደኛ ሀምሳ ሚሊዮን ዶላር አውጥተው እንግዲህ አንዳንድ ስራዎች እንዲሰሩ ከማድረግ አንጻር ሀሳብ ሰጥቷል። ይሄ ምንድን ነው የሚለውንም ማየት ያስፈልጋል እና እያንዳንዱ ሰው ጉዳዩን ከሌላ አቅጣጫ ወይም ደግሞ የፖለቲካል ኢንጌጅመንትን ብቻ ሳይሆን በተለያየ ሀሳብ ውስጥ ለማየት የሚገደድበትን እድል የፈጠረ ስለሆነ አንዳንድ ሁኔታዎችን ታሳቢ ማድረግ እንደሚያስፈልግ በግልጽ ተቀምጧል። ኒኮላስ ማድሮ መንግስት ግን በተለያየ አጋጣሚና ሂደት ውስጥ ሆኖ ይህን ይቋቋመዋል፣ ጥያቄ ውስጥ የሚገባ ነው። በእርግጥ ቬንዙዌላ ትንሽ ጠንከር ያለ አቅመም ያላት ሀገር ናት። በዛ አካባቢ በላቲኖቿ አካባቢ በጎረቤቶቿ እንግዲህ ሰባተኛ ነው ያለችው በጦር አቅሟ። ከዛም ደግሞ በአለም ላይ ወደ ዝቅተኛ ትገኛለች። የሩሲያዎቹን ኤስዩዎቹን ቆየት ያሉ ናቸው። በርግጥ እሱም ታጥቃለች ከሩሲያና አርሽኔክ ሳይቀሩ ተልኩላታል ተብሎ ይታሰባል። በዛ ላይ ደግሞ አጋር ፍለጋ ላይ ናቸው። ኢራንን ጥሪ አቅርቦላታል፣ ቻይናን ጥሪ አቅርቦላታል፣ ራሽያን ጥሪ አቅርቦላታል። ግን እነዚህ ሀገራት ከአሜሪካ ጥቃት የሚያድኑ አይደለም፣ እርግጠኛ ሆኜ የምነግራችሁ ምክንያቱም እነሱ የራሳቸውን ፖለቲካ በራሳቸው መንገድ የራሳቸውን ጉዳይ ሁሉም የተወጣጠረ ፖለቲካ ስላላቸው በየሀገር ቤታቸው እሱን ለመፍታት የሚሰሩ ነው የሚሆነው አብዛኛው ግን አይተባበሩም ማለት ባይሆንም አብዛኛው ግን ቬንዙዌላ በዚህ ጣጣ ውስጥ ከገባች አሜሪካ ምንም ጥያቄ የሌለው ድምጥማጧን ልታጠፋ ትችላለች። ግን ደግሞ አንዳንድ ዲክታተር አይነት ባህሪ ያላቸው መሪዎች እንደነ ኒኮላስ ማዱሮ ያሉት እነሱም ደግሞ ለሕዝባቸው ማዘን እንዳለባቸው ይሰማኛል። ምክንያቱም በጣም በማዕቀብ የተሽመደመዱ በማዕቀብ የተጎዱ ሕዝቦች ናቸው እና ከዚህ አንጻር አንዳንድ ጥያቄዎች በተለያየ መንገድና አቅጣጫ ሊነሱ ቢችሉም ግን ሁኔታው አሳሳቢ ሊሆን እንደሚችል ይታሰባል። ግን ፕሬዚዳንት ዶናልድ ትራምፕ ደግሞ እንደዚህ አይነት መግለጫ መስጠታቸው በእርግጥም እንግዲህ ምንድን ነው የተከሰተው? ምንድነው የተፈጠረው? ምንድን ነው ሁኔታ የሚለውን ጥያቄ ውስጥ ለማስገባት ለሰዎች እድል ይሰጣል የሚለውን ለማንሳት ነው። በተለያዩ ሀሳቦች እንግዲህ ፕሬዚዳንት ቭላዲሚር ፑቲን አብረዋቸው ይቆማሉ ወይስ አይቆሙም የሚለውም እንደዚሁ በሌላ መንገድ ሊታይ ይችላል። ኦፍኮርስ፣ እንደሚቆሙ በተደጋጋሚ ጋዜጣዊ መግለጫ በመስጠት የሀገራቸው ሚዲያዎች በሚያስነብቧቸው ሀሳቦች፣ ጋዜጣዎች በሚያጋሯቸው ሀሳቦች መረዳት ይቻላል። ግን ባለው ሁኔታ አሜሪካ ጋር መጋፈጥ የሚችሉት ጥቂት ሀገራት ናቸው። ኦፍኮርስ ቀደም ሲል እንደነገር ኳች እንደነ ቻይና እንደነ ራሽያ ያሉ ሀገራት ግዙፍ ናቸው፣ ግን በሰው ጉዳይ ላይ ገብተው ደግሞ አስተማማኝ በሆነ መንገድ ይመክታሉ ተብሎ አይታሰብሙ። ተመልካቾቻችን ሀሳቡን ለማጋራት ነው። እጅጉን አመሰግናችኋለውኝ። መልካም ጊዜ ላችሁ